በስልጠናው መክፈቻ ላይ የተገኙት በብልጽግና ፓርቲ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅሪ አማን የስልጠናው መሪ ቃል በውስጡ እምቅ ሀሳቦችን መያዙን ገልጸዋል። በአመራሩ መካከል መቀራረብን መፍጠር ወንድማማችነትንና ትማማችነትንና ውስጠ ፓርቲ አንድነትን ማጠናከር እንዲሁም አመራሩ ተግባራትን በውጤታማነት እንዲመራ ማስቻል የስልጠናው ዓላማዎች መሆናቸውን አብራርተዋል። ይሄ ስልጠና ትኩረት የሚያደርገው በአመራሩ መካከል መቀራረብን የአስተሳሰብ አንድነትን መፍጠር ነው ዋናው መሰረታዊ ጉዳይ ነው የአስተሳሰብ አንድነት መፍጠር ሲባል ዝም ብሎ ቀላል ጉዳይ አይደለም አስተሳሰብ ነው ተግባርን የሚመራው ተግባርን በውጤታማነት እንፈጽም ካል። ዋናውና መሰረታዊ ጉዳይ የአስተሳሰብ አንድነት መፈጠር መቻል አለበት በመደመር መንግስት እይታ የግብርና የገጠር ትራንስፎርሜሽን፣ የኢንዱስትሪ ዘርፍ፣ የከተማ ልማትና የቱሪዝም ዘርፍ እምርታ በሚሉ ርዕሶች ስልጠናው የሚሰጥ መሆኑን ነው የገለጹት። የገጠር ትራንስፎርሜሽንን ማረጋገጥ የግብርና ምርትና ምርታማነትን ማረጋገጥ መሆኑንም አቶ ፍቅሪ አማን ገልጸዋል። አሁን በሚቀጥሉት ስምንት ቀናት በትኩረት ከሚቀርቡ ሰነዶች ውስጥ ቅድም እንዳነሳሁላችሁ አንደኛው ግብርና ነው። ሁለተኛ ኢንዱስትሪ ነው ሶስተኛ ከተማ ልማት ነው። አራተኛው የቱሪዝም ዘርፍ ነው። ግብርና ሲባል አሁን በእኛ ክልል ውስጥ ትልቁ የኢኮኖሚ ፖቴንሻል ነው ብለን የምናነሳው የህዝባችን የኑሮ መሰረት የሚሆነው ግብርና ነው። ይሄን ግብርና ግን እንዴት ነው እየመራን ያለነው? እውነት ግብርናን አዘምነነዋል? እውነት ግብርና ምርትና ምርታማነት እንዲያደግ አድርገናል እውነት ግብርናችን ኤክስፖርት መር እንዲሆን አድርገን እየሰራን ነው? ገባ መር እንዲሆን አድርገን እየሰራን ነው ወይንስ የግብርና ታሪክ በእኛ ሀገር ውስጥ ላለፉት ሁለት መቶ ምናምን አመታት በነበረው መልኩ በበሬ ጫንቃ ላይ በመውፈርና ቀንበር ላይ የተጣለው ነገር እንዲቀጥል እንደፈቀድ ነው፣ ሁሉ እኛም እነዚህ ነገሮች እንዳይለወጡ እየፈቀድነው ያለንበት ሂደት እንዳለ በደንብ ማየት ያስፈልጋል ማለት ነው። በክልሉ የተለያዩ ኢንዱስትሪዎችን ማስፋት የሚያስችል እምቅ ሀብት መኖሩን ጠቁመው በዘርፉ ያሉ ችግሮችን በመቅረፍ ውጤታማ መሆን በሚቻልባቸው ጉዳዮች ላይ መታሰብ እንዳለበት ተናግረዋል። ሁለንትና የብልጽግናን ለማረጋገጥ ከተሞች ያላቸው ሚና ከፍተኛ በመሆኑ አመራሩ የከተማን ነባራዊ ሁኔታ በመረዳት መምራት የሚችልበት ሁኔታ መፍጠር ይጠበቃል ሲሉም ገልጸዋል። ግብርናን ትራንስፎርም እናርግ፣ የገጠር ትራንስፎርሜሽን እናረጋግጥ፣ መዋቅራዊ ሽግግር እናምጣ ስንል መዋቅራዊ ሽግግሩ ከተሜነትን እያረጋገጠ ሚሄድ ነው ማለት ነው ገጠሩ ዲዞልቭ እያደረገ ከተማው እያደገ እየሰፋ ኢንዱስትሪያላይዜሽን እየተረጋገጠ የሚሄድበትን መዋቅራዊ ሽግግር የምናረጋግጥበት ነው ማለት ነው። ሌላው ከተማን እየመራን ያለንበትን አግባብ ግን በደንብ መፈተሽ አለብን። ከተማን ማን ነው እየመራ ያለው? ከተማ በእውቀት ነው እየተመራ ያለው? ከተማ በተገቢ ሁኔታ የአመራር እስኳዱ ከተማን ሊመስል የሚችል የከተማን ህዝብ ፍላጎት ቀድሞ የሚያቅ ያንን ፍላጎት ህዝቡን ሞቢላይዝ በማድረግ የሀብት ችግር እያወራ የሚኖር ሳይሆን ሀብት ክሬት እያደረገ ሀብት እያመነጨ ህዝቡን እያስተባበረ የከተማን መሰረታዊ ችግሮችን እየፈታ የሚሄድ አመራር እንወያያለን። በየአካባቢያችን በየእርከናችን ነ ሶ ከተማን እየመራ ያለው አካል ማን እንደሆነ በደንብ መፈተሽ ያለበት ማለት ነው። በሌላ በኩል በቱሪዝም ዘርፍ ያለውን እምቅ አቅም በመገንዘብ መንግስት ልዩ ትኩረት ሰጥቶ ከመስራት ባለፈ ከአምስቱ የኢኮኖሚ ምሰሶች አንዱ አድርጓል ብለዋል። ቱሪዝም የሀገርን ብልጽግና ከሚያረጋግጡ ዘርፎች መካከል አንዱን ያሉት አቶ ፍቅሬ በክልሉ በገበታ ለሀገርና በገበታ ለትውልድ የሚከናወኑ ፕሮጀክቶች መኖራቸውን ነው ያብራሩት። እንግዲህ የቱሪዝም ልማት በእኛ ሀገር በጣም የተዘነጋ ነው። እንደምታውቁት ቱሪዝም አጀንዳ ሆኖ መምጣት የጀመረው ከለውጡ በኋላ ነው የሎቁ መንግስት ትሩፋት ነው ማለት ይቻላል። ይሄ ማለት የቱሪዝም ዲስቲኔሽን በእኛ ሀገር ውስጥ የለም ማለት አይደለም። ቱሪዝም ማለት ታሪክ ነው። ቱሪዝም ማለት ባህል ነው። ቱሪዝም ማለት ተፈጥሮ ነው። ቱሪዝም ማለት ሰው ሰራሽ ነው። የለም ማለት አይደለም። ግን በመንግስት ደረጃ ትልቅ ትኩረት ተሰጥቶት ከአምስቱ የኢኮኖሚ ፒላሮች አንዱ እንዲሆን ተደርጎ እንዲመራ የተደረገበት በብልጽግና መንግስት ነው ማለት ነው። አመራሩ ስልጠናውን በአግባቡ መውሰድ እንዳለበት ያሳሰቡት ደግሞ በክልሉ ብልፅግና ፓርቲ የቅርንጫፍ ጽሕፈት ቤት የፖለቲካና ርዕዮተ ዓለም ዘርፍ ኃላፊ አቶ ነጋ በራ ናቸው። የመስክ ጉብኝትም የስልጠናው አካል እንደሆነ ጠቁመዋል።